አድማጮቻችን ኢትዮጵካ ሊንክ ነው ያደመጣችሁ፣ ያላችሁት ዮናስ ሳጎስና ብርሃኔ ንጉሴ ያለን፣ ኤርሚያስ አለሙ ሙዚቃ ላይ ያለ፣ አብረሽ ደግሞ ቴክኒሻናችን ነው። ምንቆየ ውስጥ ካንሳድ ነው። አንዳንድ ይቀረናለሁ እንቀጥላ የፍቅር ክሊኒኩ ገርበብ ብሎ ተከፍቷል። ለክትባት አሁን በደንብ ይከፈታ። እሺ፣ ለሁሉም የሚሆን ነው ክትባታችን። የኔ ያንተ? ለሴቶች ነው። አዎ፣ ሴቶች ራሳቸውን እንዲፈትሹ የሚያደርግ ነገር ነው ክትባቱ። አዎ። ስለዚህ ወንዶች ችኛዋን ይከተቡና ከዛ በኋላ ያው አድማጭ ነው የሚሆኑት ማለት ነው። አዎ፣ ወንዶች ይበተናሉ፣ ሴቶች ይቆያሉ። አይ አይበተኑ፣ ይስሙ። ያው አንዳንድ ናቸው ብልሃል። አንዳንድ ወንዶች ናቸው፣ አዲስ አበባ ወንዶች ናቸው ቅሬታ ያቀረቡት። ስለዚህ የኔም አለበት የለበትም ቅሬታዬ ሚለውን በዛው ይገመግማሉ። እሺ፣ ቻላል። እሺ፣ ስለዚህ እነዚህ የፍቅር ዶክተሮች የቀመሟቸው አምስት ዝርዝሮች ናቸው እና ሰዎች በፍቅር ግንኙነት ጊዜ ቆይተው ቆይተው አብረው የሆነ ጊዜ ላይ ያው ጊዜው ሲደርስ ደረሰ ብለው ሲያምኑ፣ ያው እንጋባ ይባባላሉ። ሽማግሌ ይላካል ወይም ደግሞ ያው ይንበረከካል። እሺ፣ አሁን የተለመደው ነገር ደግሞ እሱ ሆኗል። ተንበርካኪነት በዝቷል። አሁንም የሚያንገራግሩ ወንዶች አሉ። በእርግጥ የመንበርከኩ ማይዋጥላችኋሉ ሆኖም ቀረ። ግን ያው ብቻለ አንተ ትንበረከካላት ትንበረከክ? አግኝቼ ነው በል። እኔ እንጃ፣ ከባድ ነው። እኔ አይመስለኝም፣ ሳስበው። እሺ፣ ለዚህ ነው ያው ትቆያለ፣ እንደዚህ ኮንክ። እሺ፣ ቶሎ መንበረከክ ነው። ግን አንድ ጥያቄ ያለኝ አሁን እነዚህ አምስት ነጥቦች ካሉ ነው የምትጋባው ብለሃል። እነዚህ ማ ማድረግህን እርግጠኛ ስትሆን በቃ ዝግጁ ነህ ማለት ነው። አምስት ከአምስት ካመጣ እኔ አሁን እሺ አግብቻለሁ። አሁን ቼክ አድርጌ አምስቱ ከሌሉ ምንድነው ማረገው? ያው ክፍተት አለ ማለት ነው፣ የሆነ ቦታ ላይ ማስተካከል አለብህ ማለት ነው። የግድ እንደዚህ ከሆነ መፋታት አለብህ ማለት አይደለም፣ ተፋታ አይደለም። ግን ምናልባት ያለ ጊዜው ገብተህ ሊሆን ይችላል። ስለዚህ ማስተካከል ይቻላል ነው ማስተካከያው አለ። ማስተካከያው አለ። አሁን አይደለም፣ አንዴ ቆይ እንጂ ቀስ ተብሎ ደግሞ መጀመሪያ እስቲ ስማቸው። እሺ የመጀመሪያው ጉዳይ ከእሷ ጋርም እሱ ደግሞ እሷ ደግሞ ከእሱ ጓደኞች፣ ቤተሰቦች ጋር ምን ያህል በጣም የተግባቡ የተመቻቹ ናቸው እና ደግሞ እሷን ይዘህ ወይ እሷ ይዛህ ቤተሰቦቹ ጋር ጓደኞች ጋር የሆነ ዝግጅት ላይ ለመሄድ ምን ያህል በቃ የተመቻቻችሁ ናችሁ፣ የሚለው በጣም ወሳኝ ነገር ነው። አሁንም ምትፈራ እሷ ምትፈራ ከሆነ ለምሳሌ ጓደኞቿ ጋር ይዛ ለመሄድ የምትፈራ ከሆነ ወይ አንተ ደግሞ ቤተሰብ ጋር ለመውሰድ የምትፈራ ከሆነ የሆነ ዝግጅት ተጠርቶ እሷን ይዘህ ለመሄድ ሙሉ በሙሉ እርግጠኛ የማትሆን ከሆነ ገና ነገር አለ ማለት ነው። ገናና አትዋደዱ ማለት አይደለም ግን ገና በቃ አብሮ ለመኖር ትንሽ ይቀራችኋል። ስለዚህ ይህንን ነገር ያ ማስተካከል አለብህ ነው የሚሉት። ጄን ግሪር ይባላሉ። እዚው ብሄድ ደግሞ ይዘላብዳል። ደግሞ እንደዚህ ሁሉ ለሁሉ ምክንያት አለው። ቤተሰብ ጋም ጓደኛም ጋም የሆነ ቦታ የማትወስድበት ምክንያት አላት እሷ። ስለዚህ ያ ምክንያት መቀረፍ አለበት። ጄን ግሪር እኚህ የፍቅር ዶክተር ናቸው እና what about me stop selfishness from ruining your relationship የሚል መጻፍ ጽፈዋል እና እዚያ ላይ በጣም ዋና ያሉት ጉዳይ ነው ይሄ። በቃ ይህንን እርግጠኛ ካልሆናችሁ ጥንዶች በቃ ወደ ዘል አትንበርከክ፣ ፕሮፖዝ አታርግ ብሎ ይማጸናሉ። ስለዚህ ይህን እንደዚህ ይሄ ተመቻችሁ ከሆኑ በዚህ ጉዳይ ችግር ከሌለ ራይት ያርጉ። አንድ ከአምስት አግኝተዋል ማለት ነው። ሌላኛው በጋራ ጉዞ ያደርጋሉ ወይ ይሄዳሉ ወይ ነው ይሄ። የግድ አንድ ቦታ ሄደው ወይም ከሀገር ወጥተው ወይ ከከተማ ወጥተው የሆነ ታሪክ ይስሩ ማለት አይደለም። ግን ይሄ የሚፈልግበት ምክንያት ቢያንስ ለብቻቸው የሆነ ቦታ ሄደው ጊዜ የማሳለፍ ነገር አላቸው ወይ ነው። አንዳንድ ጊዜ ግንኙነት ላይ እሱ በጣም ቢዚ ይሆናል፣ ወይ እሷም እንደዛ በጣም ስራ ይበዛባታል፣ ወይም ደግሞ ቤተሰብ ያስጨንቀኛል እንደዚህ ልትል ትችላለች። እና አብረው ለማሳለፍ ሁለት ሶስት ቀን ቢሆን ብቻቸውን ለመሆን ጊዜ ሳያገኙ ሁለት ሶስት አመት ይሆናል፣ እና ከዛ ወደ ትዳር ሊሄዱ ይችላሉ ማለት ነው። እዚህ ውስጥ ደግሞ የሚፈጠረው አደጋ ምንድነው ይመስለኝ አጭር አጭር ጊዜ ኮነው የምትገናኘው ያቺ ያንተ ሰብሰብ እያደረክ ያቺ አሪፍ የምትባለ ባህሪ ነው ይዘህ ምትመጣው፣ እሷም እንደዛ ነው። ግን ጊዜ ወስደህ እንዳልከው አብረህ የሆነ ቦታ ስትሄደ ወይም አብረህ የሆነ ጊዜ ስታሳልፍ፣ ያው ያለህ ባህሪ እንዳለ የማሳየት የመተዋወቅ እድል ታገኛለህ። አዎ ደግሞ ረዥም ጊዜ ታገኛታለህ። በቃ ሀያ አራት ሰአት አርባ ስምንት ሰአት አብራችሁ ልትሆኑ ነው። በቃ ያ መሰላቸት ሊኖር አይገባም። በህልሟም ደግሞ የወንዶች ስምም ጠርታ በኋላ ሰርፕራይዝ ከምታደረግ የዛን ቀን ብታየው ጥሩ ነው። አዎ እንደዛ ማለት ነው። ስለዚህ አብራችሁ ጊዜ ማሳለፋችሁ አብራችሁ የሆነ ጉዞ አንድ ጉዞም ቢሆን ብቻ ማድረጋችሁን እርግጠኛ ሁኑ ነው የሚሉት። ይሄን አድርጋችሁ ከሆነ አሁንም ያው ራይት ይደረግ። እሺ፣ ሌላኛው የገንዘብ ጉዳይ ነው። በግንኙነት ጊዜ በፍቅር ግንኙነት ጊዜ በትዳር በጣም እስከ ማለያየት የሚደርስ ትልቅ ጉዳይ ነው አይደለም፣ ገንዘብ። ይሄ ማለት ከመጋባታችሁ በፊት የባንክ ደብተራችሁን አንድ ላይ አድርጉት ማለት አይደለም፣ ግን ምን እየሰራህ እንደሆነ ምን ያህል ገንዘብ እያገኘህ እንደሆነ፣ እሷም እንደዚሁ ምን ያህል ገንዘብ እያገኘች እንደሆነ፣ እንዴት የገንዘብ አጠቃቀሟ ምን እንደሆነ መሞከር ማወቅ አለብህ ማወቅ አለብህ። እና ደግሞ ደግሞ መላመድም አለባችሁ ከገንዘብ ጋር በተያያዘ ማለት ነው። ለምሳሌ በጋራ የምትገዙት ነገር ላይኖር ይችላል። ቤት አትገዙም ወይ ትልልቅ ነገር አይኖርም፣ ግን ወጪዎች ላይ መለማመድ። ለምሳሌ እሷ ምሳ ከፍላ ከሆነ ማታ ከተገናኛችሁ አንተ ራት መክፈል አለብህ። እንደዚህ የተፈራረቀ የተፈራረቃችሁ ወጪዎችን መለማመድ አለባት። መጋራት ነው የምትለው? አዎ፣ መለማመድ አለባት የቶስ የመጀመሪያዎቹ ሳምንታት ላይ አንተ ብዙ ልትጋብዝ ትችላል። ከዛ በኋላ ግን የሁለታችሁም ኃላፊነት ነው። ስለ ገንዘብ ሁኔታችሁም የምትተዋወቁት በእንደዚህ በእንደዚህ አይነት መንገድ ነው። ያኔም ግልጽ የሆንክ አንተም ስላለህ ገንዘብ እሷም ስላላት ስለሚያስፈልግህ፣ እንዲ እያወራችሁ ትመጣላችሁ ማለት ነው። ይህንን ሳታዳብር ይህን በደንብ ገልጸህ ሳታወራ ገልጠህ ሳታወራ ከተገባ በኋላ ግን ብዙ ልክ እንደ በህልም የወንዶች ስም እንደምጠራው ሰርፕራይዝ እንደምትደረገው በዚህም ወይ አሊያስኩም ኮ በል አንተ ክፈል። አዎ፣ እንደዚህ በጣም ብዙ ሰርፕራይዝ የሚያደርጉ ነገሮች ይመጣሉ። አዎ ግን አሁን ያ በዛ በመተዋወቂያ ጊዜ ላይ ከሌለ ላይኖርህም ይችላል፣ እሷም ላይኖራት ይችላል። ይህንንም ጭምር መግባባት ነው። የግድ መክፈል አለባቸው ማለት አይደለም። ማለት በቃ እውነታው ግን በጣም መታወቅ አለበት። ከገንዘብ ጋር በተያያዘ ማለት ነው። የተበደርክ ከጓደኞች እያመጣ ከፍለ ከፍለ በኋላ ካገባ በኋላ ማጨብጨብ ያም ትርጉም የለውም። ወይ በእሷ በኩልም እንደዛ ይሰራ። ሌላኛው ጉዳይ በጋራ መኖርን በተወሰነ መንገድ አብሮ መኖርን ማለት ነው። ትንሽ መላመዱ ጥሩ ነው። አብራችሁ አንድ ቤት ትኖራላችሁ ማለት አይደለም። ቢያንስ ቀለበት እስክታስር ላታደርገው ትችላል፣ ወይ እስክትጋባ ድረስ አለን። ግን አንተ እሷ ቤት ልትሄድ ትችላለ፣ እሷ አንተ ቤት ልትመጣ ትችላለች። እና ቤት ውስጥ በምትመጣበት ጊዜ የምታያቸው ነገሮች አሉ፣ እሷ ከአንተ አንተም ታያለ፣ ሁኔታዋን ማለት ነው እና ለምሳሌ የቤት አንዳንድ ስራዎች ልታግዝ ትችላለች። አንተም የሆነ ነገር ልትረዳት ትችላለህ ቤት ውስጥ። ይህንን ባህሪ በትንሽ በትንሹ መለማመድ ያስፈልጋል። በጣም በቃ የማይሆን ነገር ልታደረግ ትችላለች እና እንዴ፣ እንዴት ነው ከእሷ ጋር በእንደዚህ አይነት ሁኔታ የምኖረው ልትል ትችላለህ። እሷም ተመሳሳይ ስሜት ሊኖርባት ይችላል። የሆነ ልማድ ይኖራል፣ የሆነ የምታደርጋቸው ነገሮች ይኖራሉ ማለት ነው። ስለዚህ ይሄ እንዳይሆን በትንሽ በትንሹ አብሮ በፍቅረኝነት ጊዜ መላመድ ያስፈልጋል። ምንም ነገር እሷ ቤት ድርሽ ብለህ ሳታውቅ፣ አንተ ቤት ድርሽ ብላ ሳታውቅ፣ ከዛ በኋላ አብሮ መኖር በትዳር ጊዜ ሲጀመር ሰርፕራይዙ ይኖራል ማለት ነው። በጣም ብዙ በጣም ብዙ ነገር ሊኖር ይችላል። ከንጽህና ጋርም ሊሆን ይችላል። ማንኮራፋት ሊኖር ይችላል። እንደዚህ እንደዚህ ነገሮች ብዙ ነው ጉዱ። በኋላ ነው ብዙ የሚመጣው ማለት ነው። ስለዚህ ይሄ በደም የተላመዳችሁ ከሆናችሁ አሁንም አራት ከአራት አምጥታችኋል ማለት ነው። አራቱንም ራይት ያደረገ የመጨረሻው ጉዳይ ቅድም የጠቀስኩልህ ዶክተር ጀንግሪር እሳቸውም የሚከራከሩበት ጉዳይ ነው። በቃ ይሄ በጣም ትልቅ ጠቃሚ ጉዳይ ወሳኝ ነገር ነው ይላሉ። ምንድነው? ቢያንስ አንድ ጊዜ ከበድ ያለ ጥል የተጣላችሁ መሆን አለባችሁ ይላሉ። እና ተጣልታችሁም ደግሞ የፈታችሁት በቃ በንግግር በጥሩ ሁኔታ ችግር የመፍታት አቅም ማለት ነው። አዎ፣ አዎ። በእርግጠኝነት በፍቅር ግንኙነት ጊዜ ብዙ የማያግባቡ ነገሮች አሉ። በቃ ምንም ምንም በቃ ተጣልተን አናውቅም፣ ምንም የማያግባባን ነገር የለም ካልክ በመጀመሪያዎቹ ፍቅር ጊዜያት በደንብ ጊዜ አላሳለፋችሁ ማለት ነው። በደንብ አላወራችሁም። በቃ ብዙ መሆን ያለበት ነገር አልተደረገም ማለት ነው። እንደዛ ከሆነ በእርግጠኝነት ሁለት ሰዎች ናቸው፣ የማያግባባ ነገር ይፈጠራል። አንዳንዴ ከባድ ነገር ይፈጠራል እና ያንን ደግሞ እንዴት ፈታችሁት ነው ፈታችሁት። ያው ስትቀጥሉ ነው ወደ ትዳር የሚገባው አይደል? ስለዚህ ይሄ የግድ ደግሞ ፍጠር ማለት አይደለም፣ ጸብ ፍጠር ማለት አይደለም። ግን ራሱ ይመጣል። እውነተኛ ሰው ከሆንክ እሷም ከልቧ ከሆነ የምታዋራው ምትነጋገረው፣ መጥፎ አይደለም ይሄ ጻብ፣ መፈጠር አለመግባባት መፈጠር። አዎ ሁል ጊዜ ሲኒማ ቤት የምትገናኝ ከሆነ ሲኒማ ቤት ውስጥ ልትጣላ ትችልም። አዎ ካፌ ውስጥ የምትገናኝና እዛው የምትለያይ ከሆነ ዛው ላትጣላ ትችላለህ። አዎ ስለዚህ አብረህ ግን ጊዜ ስታሳልፍ ሰው አዎ፣ ኑሮ ውስጥ ስትገባ የኑሮ ውን ስትሞክሮ በተለያየ ደረጃ አዎ፣ ያኔ እነዛ ነገሮች መምጣታቸው አይቀርም። ከዛ እንዴት አድርገህ ትፈታችኋለህ ነው። አዎ ቅድም ያነሳናቸው ነገሮች አሉ ከጓደኞች ጋር ከቤተሰብ ጋር ልትገናኙ ነው እንግዲህ፣ በዘን በነዛ ጊዜያት ውስጥ አይደል አብራችሁ የሆነ ቦታ ልትሄዱ ነው። ስለ ገንዘብ ጉዳይ ልታወሩ ነው። አንተ ቤት ልትመጣ ነው ወይ አንተ እሷ ጋር ልትሄድ ነው። በነዚህ ሁሉ ሂደቶች ውስጥ አለመግባባት ይፈጠራል። ምንም ተፈጥሯዊ ነገር ነው፣ የተለመደ ነው። እንዴት ፈታችሁት ነው። ምንም ነገር ሳይፈጠር ምንም ሳትለማመድ ከሄድክ ሰውየውም ምንድነው የሚሉት ቦክስን ሳይለማመድ ወደ ሪንግ ሪንግ እንደገባ ቦክሰኛ ነው። በቃ አንድ ጊዜ እንኳን ቦክስ ተመትቶ የማያውቅ ከሆነ እዛ ሲገባ በቃ ገና አንድ ትንሽ ሲያርፍበት ከዳኛው ጋር ነው አስመታይም ብለህ ነው የሚሄደውና ልምምድ ይፈልጋል ማለት ነው። ትክክል ትክክለኛ ነገሮች ናቸው፣ ተቀባይነት ያላቸው ናቸው። ስለዚህ ያላገባቸው ያው እኛ ረፍዶብናል። ያገባ ሰዎች አዎ አይ ሁሉም ከእኔ ጋር ሁሉም ሁሉም ቼክ አረኳቸው። እንዲያውም ከአምስት ሰባት ነው ያገኘሁት። በሚገርም ሁኔታ ማለት ከሁለቱ ነገር ስ ለልንድም እንዲጠቅመን ማለት ማ ቀዝብ ለራዘ ድረዝበት እንጂ ስንት ነገር አይቼ ያገኘሁት እንዲሁ በቀላሉ ማላወታው ሚስጥሩም በጣም ጥሩ። ሌላ አንድ ክትባት ጉዳይም አለን። እሺ ያው ነግረን። አዎ ስለዚህ አንድ ሙዚቃ ሰምተን እንመለስ። አዎ ስለ ስለ ሴቶች ነው። አዎ አዲስ አበባ ውስጥ በአንዳንድ ሴቶች ላይ ይታያሉ የተባሉ ባህሪዎች ናቸው ባህሪያት ናቸው። አንዳንድ ወንዶች ለምንድን ነው ያላገባችሁ? ለምንድን ነው ፍቅረኛ የሌላችሁ? ሲባሉ ምን ያው የሴቶቹ ነገር እንደምታየው ነው። እንደዚህ አይነት ሴቶች ናቸው ያሉት እና እንዴት አድርገን ከየት ላምጣ የሚለዋሉ እውነት፣ እነዚህ የሚለዋቸው ይኖራሉ። እም ስለተስማማሁባቸው ናቸው ያመጠዋቸው ብዛታቸው ነው አሁን አጠያያቂ የሚሆነው። ከተስማማንበት ወረርሽኝ ከሆነ ወዲያው ማታ ገብተን እንግዲህ አንድ ያ ፎርሙላ መስራት ይኖርብናል። ወረርሽኝ ነው ብለ ተቀብለን ወረርሽኑ ለማጥፋት ክትባቱ በሰፊ ሁኔታ እንሄድበታለን። ስለዚህ ግን እነዚህ ቅሬታዎች ናቸው፣ ቅሬታዎች ናቸው፣ ምልክቶች ናቸው። ይሄ ወረርሽኝ አለ የለም በኋላ እናረጋግጠው ይሆናል። በጣም ጥሩ የሙዚቃ ምርጫዎቻችን ይቀጥላሉ። አሁንም ብሬ ኩኩን መርጠሃል። ስለዚህ ኩኩን እንስማና እንቀጥላለን።